ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም በሚያሳዝን ሁኔታ መጥቻለሁ ዛሬ በአዲስ ቪዲዮ ማለት ነው። በጣም ያሳዝናል። እጅግ በጣም እጅግ በጣም ከምትሉት በላይ በጣም የሚያሳዝን ነገር ነው የደረሰኝ መረጃ ማለት ነው። አብርሽ እኔ እንደዚህ አይነት ሰው አትመስለኝም ነበረ። በጣም ነው ማዝ ነው። ለሴት ለእንትና ይሄን አክል ፍቅር እንዳለክ ለሄርሜላ ገና አሁን ነው የገባኝ ምክንያቱም ለሄርሜላ ያለክ ፍቅር ፍቅር አይደለም። ጭራሽ ከማስተዛዘንም አልፈክ አብርሃት ክለብ ለክለብ አብርሃት ለመዝናናት ኢንጆይ ለማድረግ የተለያየ ቦታ ይዛሃት ልትሄድ ቀጠሮ እንዳያዛችሁ ሰምተናል ማለት ነው። ቀጠሮ እንዳያዛችሁ ሰምተናል፣ ልታዝናና ልትሄድ እንዳሰብክ። ይሄን ደግሞ አቤልም ያቃል፣ አቤል አብሮክ እንደሚሄድ፣ ይሄ ሁሉ መረጃ ደርሶናል። አራሷን እዛ ጥለክ አንተ ቢሾፍቱ ለመዝናናቱ ኩሪፍቱ ሶሪ፣ ኩሪፍቱ ለመዝናናት አብራችሁ ልትሄዱ እንደሆነ ፕሮግራም እንደያዛችሁ መረጃ ደረሰኝ። በጣም አይገርማል። የሚገርመው ነገር አራስ ሚስት ጋር ሄደ ከዛ እንጆይ ብታደረግ አይሻልክም? ከማንም ወጠጤ ሴት ጋር ከምትዞር አይሻልክም። ባይዘው ይሄ መረጃ ደርሶኝ ስላወጣሁብክ እንዳትበሳጭ፣ እሺ። በጣም ይቅርታ ከሄርሜላ ጋር ጉዞ ልታረግ እንደሆነ ሄርሜላ በጣም ተከፍታለች አዝናለችና ብናዝናናትስ ብሎ ሀሳቡን የሰጠክ ደግሞ አቤል እንደሆነ መረጃ ደርሶኛል ማለት ነውና፣ አንተ አቤል ግን የመጨረሻ የመጨረሻ ሩታን ስታይ ሩታን ትመስላለክ። ሩታ ከሌለች ደግሞ ሄርሜላን ስታይ ሄርሜላን አታስመስል። አንዱን ውደድ፣ ሁለት ወዱ አይቻልም። እሺ እናም ቤተሰብ የወላችሁ አሁን እሱ እሷ እንደዚህ ሆነች ብሎ ማለት ነው። እሷ በቃ እሷ ተከፋች፣ ራሷ ላይ የሆነ ነገር እንዳታረግ ምናምን ብሎ ማለት ነው። አሁን እንዳትከፋ ተብሎ ለማጽናናት ብለው ሊዘዋት ሊሄዱ ነው ማለት ነው። ኩሪፍቱ ሊዝናኑ ሊሄዱ ነው። እሱ አቤል እና ብሩክ የሚባለው ማለት ነው። እና ፕሮግራም ይዘዋል። እኔ የደረሰኝ መረጃ ይሄ ነው። ገባችሁ? ይሄ ነው የደረሰኝ መረጃ። በጣም ነው የገረመኝ ታውቃላችሁ። ሚስቱን አራስ ሚስቱን እንኳን አብሯት እንኳን ለደቂቃ ሳይቆይ አሁን ለዝችኛ ተከፋች አዘነች ሩታ ስንቴ ነው ስታለቅስ የነበረው ስንቴ ነው ስትከፋ የነበረው ስንቴ ነው ስታዝን አንገቷን ስትደፋ ስትጨነቅ የነበረው ስንቴ ነው በአንተ ጉዳይ በአንተ ኬስ የዛኔ ለምን አንተ ሩታ በዚህ ደረጃ እንድትከፋ አልፈልግም ለምን አላልክም አሁንም ቢሆን አንተ ልጅክን ነው እንጂ የምትፈልገው እኔ ሩታን የምትፈልጋት አይመስለኝም ሁኔታ እንደዛ ነው ገባክ እንደዛ ነው። አሁን ስረዳክ ያለው ነገር ያ ነው እና ምንም እየተረዳሃት አይደለም። ለሩታ ቦታ የለክም። ለምን ለምንድን ነው ቦታ የሌለክ ለሩታ? ለምንድን ነው ቦታ የማትሰጣት አንተ? ባለትዳር ነህ። ባለትዳር እስከሆንክ ድረስ ደግሞ ምንድን ነው ይሄን ያክል ከሌላ ሴት ጋር ከሄርሜላ ጋር። ሄርሜላ ከፋት፣ አዘነች፣ አለቀሰች፣ ወጣች፣ ፈረጠች የምትለው የራሷን ህይወት አትኖርም እንዴ እሷ? አውቃ ነው። አንተ ስለጠፋ አንተን ለማግኘት የመጣችበት ሲስተም ነው። አንተን ለማግኘት የሄደችበት ዘዴ ነው። እኛ መች ጠፋን እንዴ? ሄርሜላ ማለት እኮ በጣም ከባድ ሴት ናት። በጣም ማንም ያላወቃት ማንም ያላወቃት ከባድ ሴት ናት። ምንም ስለ ማንም ምንም ነገር የማይመስላት ሴት ናት። ምንም ነገር ማለት ነው። እና አንተ አሁንም ቢሆን ለሄርሜላ ብለክ ትዳርክን አታበላሽ። ለትዳርክ ቦታ ጊዜ ይኑርክ። ኦኬ አራሷ ቢያንስ እንኳን በአንተ ብስጭት አራስ ቤት ውስጥ ከስታ እንዳትወጣ። አሁን እንኳን ይዋት ሩታ፣ ምንድ የምትመስለው አሁን? እንኳን እንደ አራስ እንኳን አልወፈረችም፣ አልፋፋችም፣ ወዞ አልተቀየረም እንዴ። ለምንድነው ፎከስ የማታደርገው እሷ ላይ? ሄርሜን ለምን ትሆናለች? ወልዳለች፣ እሷ። ሰው ሲወልድ ስንት ነገር፣ ሴት ልጅ ስትወልድ ስንት ነገር እንደምትጎዳ የሚያውቁት የወለዱ ሴቶች ናቸው። እና አሁንም ቢሆን ከእሷ ጋር ልትሆኑ ይገባል ከሩታ ጎን እንጂ ከሄርሜላ ጋር አሻሼ ገዳሚ ባትል ይሻላል፣ ነው የምለው። ይህንን አስብበት። ለማንኛውም ቀድሞን ሚስጥርክ ወጥቷል። ኦኬ አንዴ ለማዝናናት የተለያየ ሆቴል ይዛሃት ትሄዳለክ። የተለያየ ቦታ አብረሀት ትዝናናለክ። ይሄ ሁሉ ነገር የምታደርገው ለማንም ለሄርሜላ ነው። አንተ ራሱ ሳትወዳት አይቀርም። እኛ ሄርሜላ አፍቅረዋለች እንላለን እንጂ ራሱ አብርሽ ሄርሜላን አፍቅሯታል ከሄርሜላ ለደቂቃ መለያየት አይፈልግም። እናንተም ሃሳባችሁን አስተያየታችሁን አስቀምጡ። እና ሊሄዱ ነው ለመዝናናት፣ ፕሮግራም ይዘው ሊሄዱ ነው። አቤል ብሩክ፣ ብሩክ ከእነሱ ጋር የሚሰራው ማለት ነው። አቤል ብሩክ ፈረንጁ አልሄድም ብሏቸዋል። ፈረንጁንም ይዘው ለመሄድ አስበው ነበር። እሱ ግን አይ አልሄድም፣ መሄድ አልፈልግም ብሏል። ስለዚህ ያለው እውነታ ይሄ ነው። ያለው ነገር ይሄ ነው። የሚያስጠላ ነገር ያስጠላል። የሚያሳፍር ነገር ያሳፍራል። ስለዚህ ወደድክም ጠላክም ወደ ትዳርና ወደ ቤትክ ለመመለስ ሞክር። ቤትክ ነው የሚያዋጣክ። ለቤትክ ቦታ ይኑርክ። ለቤትክ ቁም ነገር ይኑርክ። ከቤት በላይ ምን የሚያስፈልግ ነገር አለ? ለትዳርክ ቦታ ይኖርክ። እንዲ እስኪ ቅድሚያ ስለ ትዳርክ አስብ። እስኪ ያ ቅድሚያ ስለ ትዳርክ አስብ። አንተ አንድ ቀን እንኳን ስለ ትዳርክ አስበህ አታቅም። ስለ ሩታ አራስ ቤት ሆና ስለ ሩታ አንድም አስበህ አታቅም ያ ምንድን ነው ምንድን ነው የሚያመለክተው ምን አክል ለሩታ ምንም አይነት ቦታ እንደሌለክ ነው ስለዚህ ወደድክም ጠላክም እኛ ሚስጥሮችክን ከማውጣት ወደ ኋላ አንልም ኦኬ እኔ ስለተናደርኩ ነው ትላንትና ያየሁት ቪዲዮ እንዲህ አለቀሰ ኮ አብሯት ከሄርሜላ ጋር እየዬ እየዬ ሊል ምንቀረው ምን አለ ለሚስትክ እንደዚህ ብታዝንና ቦታ ቢኖርክ ለሩታ ቦታ ቢኖርክ ለሩታ ፍቅር ቢኖርክ ምን አለ ከልጅህና ከሚስት ጋር አርፋ አትቀመጥም? ምን ያንዘላዝልሃል? እሷ አውቃ ነው፣ አንተ ላይ መለጠፍ ፈልጋ ነው። ይሄ ነው ያለው ነገር። እኔ እውነት ከስትንሽ ስላማይ ነው ሺ ድምፄ ከተቀየረባችሁ አመሰግናለሁ።